ይቀጥለናል አሁንም በቀጥታ ከዚሁ ከስቱዲዮ ተጨማሪ መረጃዎችን በዚሁ የአጀንዳ ጉዳያችንን ወደ እናንተ ማድረሳችን እንቀጥላለን። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የሚያካሄደው አጀንዳ የማሰባሰብ ሥራ የመጀመሪያው ዙር መጋቢት 27 ቀን 2017 ዓ ም መጀመሩ ይታወሳል። በዚህ ዙር ከየአካባቢው የተወከሉ የህብረተሰብ ተወካዮች አጀንዳዎችን አቅርበው በመወያየት አጠናቅረዋል። ዛሬ ደግሞ ተጽዕኖ ፈጣሪ ግለሰቦችና ባለድርሻ አካላት የተሳተፉበት መድረክ በመካሄድ ላይ ነው። በአማራ ክልል በመካሄድ ላይ የሚገኘውን የአጀንዳ አሰባሰብ ሂደትን አስመልክተው ደግሞ በኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ ተጨማሪ መረጃዎችን ሊያደርሱን ከዚሁ ከስቱዲዮ ተገኝተዋል። ከሳቸው ጋር ደግሞ አጠር ያለ ቆይታ የምናደርግ ነው የሚሆነ አሁንም አብራችን ቆዩ። ግዳችን በቅድሚያ እንኳን ደህና መጡ። አመሰግናለሁ እንኳን መልካም። እንግዲህ ዛሬ መጋቢት ሀያ ሰባት ቀን የተጀመረው ሀገራዊ ምክክር ኮሚሽን በአማራ ክልል አጀንዳ የማሰባሰብ ሂደቱን ቀጥሎ ዛሬ አምስተኛ ቀኑን ውሏል። እንግዲህ እንደሚታወቀው እስቲ አጀንዳ የማሰባሰብ ሂደቱ እስካሁን ያለው ሂደት ምን ይመስላል ከሚለውን ጀምር። በጣም አመሰግናለሁ እንደጠቃሹ ከቅዳሜ ጀምሮ በተለይ የህብረተሰብ ክፍሎች የሚሳተፉበት የምክክር መድረክ እየተካሄደ ነው ያለው ኮሚሽኑ ይህንን የምክክር መድረክ ሲጀምር በዋናነት ሶስት ጉዳዮችን ለማሳካት አስቦ ነበር የጀመረው አንደኛው ህብረተሰቡ የሚያነሳቸውን ጉዳዮች በተመለከተ አጀንዳ የማሰባሰብ ስራን በዋናነት ለመስራት ነው። ከዚህ አኳያ ምናልባት ቀደም ሲል በዜና እወጃችሁም የቀረቡ አስተያየት ሰጪዎች እንደገለጹት በጣም አሳታፊ በሆነና ገለልተኛ በሆነ እንደዚሁም ህብረተሰቡ ማንሳት የሚፈልጋቸውን ሁሉንም ችግሮችን እና ጥያቄዎችን ያነሳበት ሂደት ነበረም። ሰው ከዚህ አኳያ የማህበረሰብ ክፍሎች አጀንዳዎቻቸውን አሉ የሚሏቸው መሰረታዊ ችግሮችን በማንሳት ደረጃ በጣም የተሳካ የምክክር ሂደት ነው ሲከናወን የቆየው። እንግዲህ የህብረተሰቡ የሚሳተፍበት የመጀመሪያው ዙር ምዕራፍ የምክክር ሂደት ዛሬ ተጠናቋል፣ በጣም ሰላማዊ በሆነና አሳታፊ በሆነ ውጤታማ በሆነ መንገድ። ስለዚህ ኮሚሽኑ ማሰባሰብ የሚፈልጋቸውን አጀንዳዎችን ምናልባትም ከሚጠበቀውን በላይ ያሰባሰብበት ነው። ስለዚህ ውጤታማ ነበረም። ሁለተኛ ጉዳይ ተወካዮችን የማስመረጥ ሂደት ነበር። ቁልፉ ስራ የነበረው እነዚህ እንግዲህ የአማራ ህዝብ እንደሚታወቀው በሚሊዮን የሚቆጠር ህብረተሰብ የሚኖርበት ክልል እንደመሆኑ መጠን ህብረተሰቡን ወክለው በቀጣዩ በሁለተኛው ምዕራፍ የአጀንዳ የክልሉ የአጀንዳ ማሰባሰብ ሂደት ላይ ከሌሎች ባለድርሻ አካላት ጋር የሚመክሩ እና ይበልጥ የክልሉን አጀንዳ የሚያጠናቅሩ ሰዎች ናቸው የሚሆኑት። በሁለተኛ ደረጃ ደግሞ በቀጣይ በሚካሄደው ሀገራዊ ምክክር ጉባኤ ላይ የሚሳተፉ ናቸው የሚሆኑት። እነዚህን የማስመረጡን ስራ በጣም ጥንቃቄ በተሞላበትና በጣም ደስ በሚል ሁኔታ የተከናወነ ነው። በሂደቱም እንግዲህ 270 የሚሆኑ ተወካዮች ተመርጠዋል ከ4500 ከሚሆኑ ተሳታፊዎች መካከል ማለት ነው። እና ሂደቱ ራሱ የምርጫው ሂደቱ በጣም በጣም አስተማሪ የነበረ ህብረተሰቡ የተደሰተበት በጣም ግልጽ የሆነ ህብረተሰቡን ይወክላሉ በቀጣይ ለሀገር መፍትሄ ያዋልዳሉ የሚላቸውን የህብረተሰብ ክፍሎች የመረጠበት ሂደት በተሳካ ሁኔታ ተከናውኗል። በሶስተኛ ደረጃ በአጠቃላይ በምክክሩ ሂደትና አስፈላጊነት ላይ በሀገራችን ላሉ ችግሮች መፍትሄ ለማምጣት የሚያስችል አቅም ያለው መሆኑ ላይ መግባባት ለመፍጠር ጥረት ተደርጎ ነበረ። በዚህም ደረጃ ምናልባት ቅድምም የተለያዩ ተሳታፊዎች ያላቸውን ተስፋ ያላቸውን እምነት በገለጹበት ልክ የተሻለ ግንዛቤና መግባባት የተፈጠረበት ነው። ስለዚህ ተሳታፊዎቹ አጀንዳዎቻቸውን እንዲለዩ ከማድረግ አኳያ፣ ተወካዮቻቸውን እንዲመርጡ ከማድረግ አኳያ፣ እንደገና ደግሞ በምክክሩ ወቅታዊነትና አስፈላጊነት ላይ የተሻለ መግባባት ከመፍጠር አኳያ እጅግ የተሳካ ሂደት ነው እየተከናወነ የሚገኘው። መልካም ነው። በህብረተሰብ ልየታው እንግዲህ ሴቶች፣ አካል ጉዳተኞች፣ ልዩ ድጋፍ የሚሹ የህብረተሰብ ክፍሎች እንደተሳተፉበት ይታወቃል። እስኪ በዚህ አጀንዳ ማሰባሰብ ሂደት ውስጥ የህብረተሰቡ ተሳትፎ ሁሉንም በማሳተፍ ረገድ እንዴት ነበር? ተሳትፎ ውስጥ እንዴት ነበር የህብረተሰቡ? በጣም ጥሩ። እንዳል እንግዲህ በሀገራችን ነባራዊ ሁኔታ የህብረተሰብ ክፍሎች እነማን ናቸው የሚለው መጀመሪያ በምክክር በራሱ በሂደት የተለዩ ናቸው ና ኢትዮጵያ ውስጥ እንግዲህ በጣም በመሰረታዊነት ብዙ የህብረተሰብ ክፍሎች ያሉባቸው ህብረተሰብ ክፍሎች ናቸው የተሳተፉት አስሩ የማህበረሰብ ክፍሎች በእውነትም በጣም መሰረታዊ ናቸው። በጣም ብዙ ህዝብን በጣም ብዙ ህብረተሰብን የሚያቅፉ ናቸው። እንዳልሽው ሴቶች አሉ፣ ወጣቶች አሉ፣ እድር አካባቢ ያሉ ሰዎች አሉ፣ የማህበረሰብ መሪዎች አሉ፣ መምህራኖቻችን አሉ፣ የመንግስት ሰራተኞች አሉ፣ ዝርዝሩ በጣም ብዙ ነው እና እነዚህ ውስጥ እንግዲህ የማይታቀፍ አለ ተብሎ አይታሰብም እና ከዚህ ደግሞ ዋና ዋና ከሚባሉ በተጨማሪ ደግሞ እንደሚታወቀው በሀገራችን ባሉ ችግሮች ምክንያት አንዱ እያዋለደ ያለው ችግር መፈናቀልን ነው። ተፈናቃዮች ጭምር የራሳቸው ድምጽ እንዲኖራቸው ተደርጓል፣ በዚህ ሂደት ላይ እና በተለያየ ምክንያት ደግሞ ከማህበራዊ ህይወት የተገለሉ ገለል እንዲሉ የተደረጉ የህብረተሰብ ክፍሎችም ሁሉ ድምጻቸው የተሰማበት ሂደት ነው ያለው እና እንደ ህብረተሰብ እንደተዋቀርንበት ስለ ኢትዮጵያ ከሆነ የምናወራው እንደተዋቀርንበት ማህበረሰብ የቀሩ ድምጾች አሉ ተብሎ አይታሰብም እና እነዚህ የህብረተሰብ ክፍሎች ደግሞ እውነት ለመናገር ቅድምም እነሱም ሲገልጹ እንደነበረው በዚህ ሀገር ላይ ሰላምን ለመፍጠር የተሻለ ለውጥ እንዲመጣ ከማድረግ አኳያ የሚችሉትን ያህል እውነት ለመናገር ያቅማቸውን ያህል ብዙ ተግዳሮቶችና ችግሮችን፣ ጫናዎችን ተቋቁመው ሰላምን ለማዋለድ ከፍተኛ ጥረት ያደረጉበት ሂደት ነው እና አጠቃላይ ሂደቱ የህብረተሰቡ ተሳትፎ ከስብጥርም አኳያ ሀሳብም ከመግለጽም አኳያ በጣም በጣም ጥሩና ደስ የሚያሰኝ ነበርና፣ በጣም እንደ ተቋም እንደ አንድ ባለሙያም እንደአንድ ለሀገሩ ተቆርቋሪ እንደሆነ ግለሰብም በግሌ በጣም የተደሰስኩበት ሂደት ነው የነበረው። መልካም ነው። እንግዲህ በቀጣይ የሚሰሩ ተግባራትና የሚጠበቁ ውጤቶችስ ምን ምን ውጤቶች ይመዘገባሉ ይሰራሉ ተብሎ ይታሰባል? ጥሩ፣ ለማጠቃለያ አድርገን እናንሳ። በቀጣይ እንግዲህ ሁለተኛው ምዕራፍ ይጀምራል። ነገ ሀሙስ ማለት ነው። በዚሁ በባህር ዳር ከተማ በቀጣይ የሚኖረው ላይ አንዱ እንግዲህ የህብረተሰብ ክፍሉ አሁን በተወከሉት 270 በሚሆኑ ተወካዮቹ ይቀጥላል፣ ሂደቱን ማለት ነው። እነዚህ 270 ተወካዮች በባህር ዳር አሁንም ቆይታቸው የሚቀጥል ይሆናል። ሌሎች ባለድርሻ አካላት ደግሞ በዋናነት ቅድም ባልደረባሽም ሲገልጽ የነበረው በኢትዮጵያ ያሉ በክልሉ የሚንቀሳቀሱ እንደዚሁም በሀገር አቀፍ ደረጃ የሚንቀሳቀሱ ሁሉም በሂደቱ ለመሳተፍ ፈቃደኛ የሆኑ ፖለቲካ ፓርቲዎች ይሳተፋሉ በዚህ መድረክ ላይ። ተቋማትና ማህበራት አሉ። በክልሉ የሚንቀሳቀሱ በርካታ ተቋማት ኮሚሽኑ የለያቸው ከ22 በላይ ሲቪክ ማህበራትን ጨምሮ የሃይማኖት ተቋማትን ጨምሮ ሌሎችም ተቋማት እና ማህበራትም እዚህ ውስጥ የሚካተቱ ይሆናሉ። መንግስትም የክልሉ መንግስት እንደ አንድ ባለድርሻ አካልነቱ በህግ አስፈጻሚው፣ ህግ ተርጓሚውና ህግ አውጭው በኩል የሚወከል ነው የሚሆነው። ከዚህ በተጨማሪ ደግሞ ዛሬ ባህር ዳር ከተማ የተቀበለቻቸው የክልሉ ተወላጅ የሆኑ ተጽዕኖ ፈጣሪና ታዋቂ የሆኑ ሰዎችም ይሳተፋሉ። ስለዚህ ህብረተሰቡ ቀደም ብሎ የጀመረው እንዲህ አይነት መድረክ ስለሌለው ነው። ተጽዕኖ ፈጣሪዎችም ዛሬ ሂደቱን የጀመሩት በዚህ መንገድ ነው። እነዚህ ሆነው እንግዲህ የክልሉን አጀንዳ የማጠናከር ስራ ይቀጥላሉ። ሌሎች ደግሞ ከህብረተሰቡ በተጨማሪ በሀገራዊ ምክክሩ ላይ የሚሳተፉ ተወካዮችም ለምሳሌ ከተጽዕኖ ፈጣሪዎችም ከሌሎችም ተወካዮች የሚመረጡበት ሂደት ይከናወንና እስከ ሚያዝያ አራት ድረስ ቆይታ አድርጎ በጣም በተሳካ ሁኔታ እንደሚጠናቀቅ ተስፋ አለን። ቀጣይ ስራዎቻችን እነዚህ ናቸው የሚሆኑት። መልካም ነው። በኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ ለጊዜዎትን እናመሰግናለን። መልካም ቀን ይሆንለት። እኔም አመሰግናለሁ።